እናንተ የልዑል ባሪያዎች ስድራቅ ምሳቅ አብድናጎ ኑውጡ ኑውጡ። ይህንን ቃል ደግመዋለሁ። እናንተ የልዑል አምላክ ባሪያዎች ስድራቅ ምሳቅ አብድናጎ ኑውጡ። የእግዚአብሔር ባሪያዎች አብድናጎ ስድራቅ ምሳቅ ኑውጡ። ብቻ አይደለም፣ የላ ያለውን ቃል ታስባላችሁ። ንጉሱ መልአኩን እየላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡት ቤቤቤቤቤ ሰውዮ መንፈሳዊ ሆኖ ቁጭ አለ እና መንፈሳዊ ሆኖ በጭራሽ ነው እና የንጉሱንም ቃል የተላለፉት በእግዚአብሔር ላይ ደግሞ የታመኑት የስድራቅ የሚሳቅ አብድናጎ አምላክ ይባረክ።